ዛሬ ከኔ ከሆናችሁ ቆንጆ ማካሮኒ ከቆስጣ ጋር እናዘጋጃለን። ጠብቅ። እንዴት ናችሁ? እንደምን ሰነበታችሁ? ሼፍ ዮናስ ተፈራ ነኝ። ዛሬ እንደተለመደው አንድ ምግብ ስራ ቆተና ምግባችን ቆስጣን ወይም ስፒናችን ከማካሮኒ ጋር እናዘጋጃለን

የተጠቀምኩት ስፒናችን ሆ እዚህ ቅጠሮች ተጠቀማላችሁ። አሁን በጣም ብዙ ነው፣ ግን በኋላ የምንሰራበት ሰዓት በጣም ትንሽ ነው የሚሆነው። በጣም አደቅላን ከትፈው የሆነ ዝልቦን የሚባለው ነገ ገደፍ ና ጎና የምሰራበት የምግብ አሰራር ነው አ ያጓታችን ና ያጓታችን ደግሞ መካዊ ነው። ሼል መኮኒ ጠቅሚያል። ናንተ ፈለትማቻችሁን የመኮኒ መጠቀምቻላችሁ። እኔ ሼል ጠቅሚያለ ናንተ በፔኔም በኤልቦም በዲጋቶኒም በተመቻችሁ የማካሮኒ አይነት ተቆንቻላችሁ ማለት ነው። ሌላ ግባታችን ደግሞ ነጭ ሽንኩርት አለን። እሱ እንደዚህ የተወሰነ ፍሬ አንድ አራት ፍሬ እንጠቀምና በኋላ እንከትፈዋለን። አንድ ራስ ቀይ ሽንኩርት እንጠቀማለሁ ለዚህ ምግብ አሰራር ቁንዶ በፍሬ በጣም ጥሩ ጣዕም ይሰጠናል። እሱ እንጠቀማለን። እንዲሁ ደግሞ የተፈጨ ቀይ ሽንኩርት ትንሽ ፓውደሩን ብን እናደረግበታል ያጣፍጥና፣ እንዲሁ ደግሞ ጨው አድርገን እናዘጋጀው። በጣም ቀላል የሆነ የምግብ አሰራር ነው። ብዙ ጊዜ ምግቡ የሚዘጋጀው የሚሰራው በወይራ ዘይት ነው። እናንተ እንግዲህ በአትክል ዘይትም መጠቀም ችላላችሁ። በሰሊጥ ዘይት፣ በቆሎ ዘይት አጠቃችሁ ባለ የዘይት መጠቀም ችላላችሁ ማለት ነው። ግን ሞር የበለጠ ጣሙ ጡር የሚያገላችሁ ግን የወይራ ዘይት በጣም ቆንጆ ነው። ወደ ሁለት አማራጭ አላችሁ መጀመሪያ ድጋሚ መሰላችሁ ሽንኩርቱን ከኮመኑ ጋር ወይ ደግሞ መጀመሪያ ማርጫችሁ ሽንኩርቱን ከቆስጣው ጋር ወይ ከስፒናቹ ጋር በደንብ እስኪበስል ትንሽ ያልቅሰ የተጠቅማችሁ በደንብ ካበሰላችሁ በኋላ ወይም ጭስ አካባቢ መቀመብ ስጀምሩ ትንሽ የወራ ዘጨምራችሁ ወራዘች ለማመጣጠር ማለት በጣም ብዙ ውጭ እንዳይበዛባችሁ ደግሞ ብዙ እንዳይወስደባችሁ በዛ ካረጋችሁ በኋላ ነጭን ኩቱም አምጫምራችሁ በደም ከበሰለ በኋላ ሌላ አገባት ሳንጨምርበት የበሰለውን መክሮን ቀላቅለን የምንመገብ ምግብ አሰራር ነው። ጾም ላይ ያሉት ሰዎች ካላችሁ መጨረሻ በሚጠበቅበት ከለቼዝ ነሳችሁ መመገብ የምችልበት ጥሩ አማራጭ ነው። ብዙ ዜ ጾም ላይ አማራጭ ምግብ ስናጣለና ጥሩ እንዲሆናችሁ የዚህ ምግብ አሰራር ሞክሩት። አሁን ቀጥታ ስራ እንገባለን። የመጀመሪያ ስራችን ምንድን ነው የሚሆነው? ቀሽንኩርት እንከትፋለን። ቀሽንኩርቱን ስላይስ ነው የምንከትፈው። ስላይስ እንደዛ አድርገን ስላይስ እንከትፋለን። እንደዛ አድርገን ከዛ በረኛ ወደ ጎን እናደርገዋለን። ከዛ በኋላ ነጭ ቁትንም ስላይስ ልዝ እንከትፈዋለን። እንዲህ ከተደረጋችሁ በኋላ ይህን ወደ አንድ ጎን እናድርገዋለን ማለት ነው። ያ እንግዲህ እየጣርኩት ውሃ አለ፣ እሱ ላይ ጨው እናደርግና፣ ምንም ቀላል ስለሆነ ምንም እዚህ ጋ የምታዩት ነገር የለም። እንግዲህ በት በልክ ከትፍና ማካሮኒ ቀቅላለን። እየበሰለ እንግዲህ እኛ እዚህ ጋ ስሚናችን ከትፋለን። መጀመሪያ ከተፍኩትን ላንሳውና ሽንኩርቱን አንሳው ቦታ የሚያበቃኝ የሽንኩርት በመከተፍበት ሰዓት ስፒንቲኑ ቆስጣውን እንዲህ አድርገን እዛ ያዘጋጀትን ቆስጣ እንደዚህ ጎረድ ጎረድ ነው፣ እንደዚህ ጎረድ ጎረድ፣ እንደዚህ አታረቁት። ብዙ እናረግና እንከትፏ ነው። ስመለስ እንግዲህ ስራችን የሚሆነው ማብሰልና መከሮ መቀላቀል ነው። ቆንጆ ምግብ እናዘጋጃለን። የት ትሄዱ? ጉርሻ ከሽ በረስ ይቀጥላል። ጠብቅ። እሺውን ተመልሰናል። የምናዘጋጅበትን ድስት ይዣለሁ። ካደረግን በኋላ ማማሲያ እናዘጋጃለን። እንደነገርኳችሁ እንግዲህ መጀመሪያ ቅድሚያ በዘይት ማለት ከዘይት እንጀምርና መሀል ላይ የወራ ቤት ናረግ እናደርገን ለማብሰን ልብ ጥሩ እንዲሆናችሁ በዚህ መጀመሪያ ቆስጣ ማብሰን ስርዓት በዚህ እንጀምራለን። ይህን ካረጋችሁ በኋላ ሽንኩርት ይገባል። በጎንግ እንደምትመለከቱ እንግዲህ መኮረኒ እየበሰለ ነው ያለው። ግን ጊዜ ውስጥ እሱ መኮረኒ ማብሰል መኮረኒ ወይ ደግሞ ስፓጌቲ ዘሮችን ጥዳቹ በጎን አብራችሁ ሶሱን ወይ ማባያውን በመሰብ በመሰረበት ሰዓት የመኮረኒ ውስጥ ያለው ውሃ ወይ ደግሞ ስፓጌቲ ያለው ውሃ መጠቀም በጣም ምግባቹ ጦር ያላችሁ ለማይብላችሁ ውሃውን አብረን በዚህ ምግብ እንጠቀማለን ማለት ነው። አሁንድ ጋር ነጭ ሽንኩርት ተጨምራችሁ ሲቃጠልና የቆስጣውን ቃና ስለሚበላሽባችሁ ትንሽ ታቆዩትና ነጭ ሽንኩርቱን ቅድሚያ እንጨምራለን። ቆስጣውን ጨምረን በደንብ ባገናው ሳሁን፣ ብዙ ይመስላል፣ ግን ትንሽ ቆይቶ ታችን የሚወርደው የተከተፈውን በጣም አያደቀቁትም። ትንሽ ከፍ ከፍ አድርጌ ነው

ብሮ ለዚህ እናበስለዋለን። አመቀመም እንጀምራለን ከዛ በኋላ ትንሽ ቀይ ሽንኩርት ፓውደር እናደርጋለን ቆንዶረሬ እንጨምርበታለን ከዛ በኋላ ትንሽ ጨው ግማሽ ማንኪያ ሳይበዛ መኮሬ ስንቀቅጮ ስላደረግን እንዳይበዛባችሁ ነው ትንሽ አሁን የመኮረኒ ውሃውን ጠብ እናደርግበት እና መስቀሎት የመኮረኒ ውሃ ለፊቷን ትንሽ ጨምራለን። ዛ መኮረኒ ይገባል። እሺ እንደዚህ መኮረኒ ከጨመርን በኋላ የወይራ ዘይት እናደርግበት። እንደዚ ገን ላው ላይ ትታጉበታላችሁ የወይራ ዘይት ያደርጋችሁ በጣም የሚያምር ከቆስጣ ወይ ከስፒናች የሚዘጋጅ የመኮረን ስራ ነው። እንግዲህ ገበታችን ሰራና ከዛ በኋላ አበልቀም ማት ማትዱ ጠብቅ። እሽ ተመልሰናል። አሁን ያዘጋጀነውን ማካሮኒ ከቆስጣ ጋር በጣም የሚያምር ቆንጆ የምግብ አሰራር ነው። እባካችሁ የምትሰሩት ሞክሩት። አሁን ደግሞ ሲቀምሽ ልምጥ። አሁን ንገራቸው የማካሮኒ አልደንቴ መሆን የስፒናቹ አባሰል ተቀላቅሎ ከግብአቶቹ ጋር በጣም ደስ የሚል ጣዕም ያለው ሁሌ በቲማቲም እና እንደው በሶስት ብቻ ከምትመገቡ በዚህ መልኩ ሰርታችሁ ተመገቡት። የተለያየ አማራጭ ይሆናችኋል፣ ለፕሮግራም ይሆናችኋል፣ ለራት ምሳ፣ ቆንጆ ምግብ ነው። በቤታችሁ ሞክሩት። ጎርሻ ከሼፍ ዮናስ ለዛሬ ይህን የመስል ነበር። ሌላ ምግብ፣ ሌላ ፕሮግራም ማገኛቸዋለን። በጣም ወዳችሁ እንደተለመደው ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳትዘነጉ። ሼር ላይክ በማድረግ ይህን ምግብ እንዲዳርሳ በማድረግ አግዙን። በጣም እንወዳችኋለን። ቻው።